ኤርትራ የቀድሞውን ጦርነት እንዴት ተሸነፈች? ፀሐይ የማስገባቱ ዘመቻ ሲገለጥ የጀገኑ ትጥቆች ትንቅንቅ ከሰማይ እስከ ምድር የአፍሪካ አሰቃቂው ጦርነት ተብሎ የሚታወቀው በኢትዮጵያና ኤርትራ መካከል ከዓመታት በፊት በአደገኛ የጦር ጀቶች ባይበገሬ ብረት ለበሱ ትጥቆችና በማይደክሙ ወታደሮች መካከል የቀለጠ ጦርነት፣ የደመቀ ውጊያ የተካሄደው በ1991ና92 ነበር። እልፍ መሳሪያ አንጋች ወታደሮች ከነመሳሪያቸው ወደቁ። አላፍ ብረት ለበስ ተሽከርካሪዎች፣ መድፎችና ታንኮች ወደሙ። ድራማ በሚመስል ሁኔታ በቁጥር የበዙ የጦር ጀቶች አመድ ሆኑ። ከሁሉም ከሁሉም የከፋ ጉዳት የደረሰበትና የወደመበት ግን የኤርትራ ጦር ሰራዊት ነበር። ጦሩ በመጨረሻ አሰቃቂ ሽንፈትን መከናነብ ችሎ ነበር። ለመሆኑ የኤርትራ ሰራዊት እንዴት ተሸነፈ? ምን መሳሪያዎችስ ወደሙበት? ውድ የሰሞነኛ ወዳጆች፣ አስከፊው ጦርነት ከተቋጨ ዓመታት ተቆጥረዋል። አሁንም ግን ሀገራቱ ውረድ እንውረድ ላይ ናቸው። የበፊቱ ጦርነት እጅግ አውዳሚ ከመሆኑ የተነሳ ለመቁጠር የሚያታክቱ መሳሪያዎች ወድመዋል። በሚያስደንቅ ሁኔታ ደግሞ የመሳሪያዎቹ መውደም ለኤርትራ ሰራዊት የከበደ ሽንፈትን አጎናጽፏል። ታዲያ እኛ በዛሬው ጥንቅራችን የቀደመው የኢትዮጵያና ኤርትራ ጦርነት ቆይተን የኤርትራ ጦር በምን መንገድ እንደተሸነፈ ምን መሳሪያዎች እንደወደሙበት፣ ብሎም የሁለቱ ሀገራት ሩሲያ ሰራሽ የጦር ጀቶችን ትንቅንቅ አስገራሚ ሁነትን ቃኛለን። አብራችሁን ቆዩ። የካቲት 25 1991 በውጊያው ሰማይ ላይ አስደናቂ ትርኢት ታየ። የኢትዮጵያዎቹ ሱ 27 ጀቶች በጀግና ኢትዮጵያውያን አብራሪዎች እየተወነጨፉ የኤርትራን ራዳር ሰንጥቀው ብዙ የኤርትራ ሚግ 29 ጀቶችን ወደ መሬት ከሰከሱ የሰማዩን ንጉስነትን በወቅቱ የኢትዮጵያ ጦር ሱ 27 ጀቶችን ከፊት አድርጎ አሸነፈ። የዚህ ቀን ጦርነትና የአየር ላይ ግብግብ የጦርነቱን መልክ ቀየረው። ይህ የኢትዮጵያና የኤርትራ ጦርነት እጅግ አሰቃቂ ጦርነት እጅግ አሰቃቂ ጦርነት እየነበረ ቢሆንም የተቋጨው ድልን ለኢትዮጵያ ጎናጽፎ አስፎ ነበር። በወቅቱ የኢትዮጵያ አየር ኃይል ዋና አዛዥ የነበሩት ሜጀር ጄኔራል አበበ ተክለ ሃይማኖት በወቅቱ በ1991 92 ዓ ም በተደረገው የኢትዮ ኤርትራ ጦርነት የኤርትራን ጦር አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ ነበር። ይሁንና በቀድሞ ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ውሳኔ መሰረት ኤርትራን ማዳከም በቂ ነው ተብሎ እንድንመለስ ታዘዝን ይላሉ። የኤርትራ ጦር ሽንፈትን የተጎናጸፈው በወቅቱ የኢትዮጵያ ሰራዊት ቁጥር እጅግ ብዙ በመሆኑና በቂ ሎጂስቲክ የነበረው በመሆኑ እጅግ ጥንቃቄ የተሞላባቸው የመከላከል ውጊያዎች መካሄዳቸውና ወሳኝ ቦታዎችን ማስለቀቅ መቻሉ፣ የኢትዮጵያ መካናይዝድና የአየር ኃይል ጀብዱን እንደ ምክንያት ይጠቀሳሉ። ጦርነቱን የጨረሰው ግን የአየር ኃይሉ መፍረክረክና የሚመካባቸው ጀቶች መውደም ነበር። የኤርትራ ጦር የወደመበት ወሳኝ መሳሪያዎች ጦርነቱ ወታደር ብቻ አልጨረሰም። እጅግ ብዙና ስፍር ቁጥር የሌላቸው መሳሪያዎችን አውድሟል። የኤርትራ ጦር በጦርነቱ ከሀያ በላይ ኤምአይ ስምንትና ኤምአይ አስራ ሰባት ሄሊኮፕተሮችን አጥቷል። ከስልሳ በላይ ራዳሮችና ከምድር ወደ አየር የሚወነጨፉ ሚሳይሎች በኢትዮጵያ የአየር ጥቃት ወድመውበታል። እስከ መቶ የሚደርሱ ቲ 55ና ቲ 62 የተሰኙ ሶቪየት ሰራሽ ታንኮች አመድ ሆነውበታል። ስፍር ቁጥር የሌላቸው ቢኤምፒ አንድ የተሰኙ የእግረኛ ጦር መመኪያ የሆኑ ተሽከርካሪዎች ከጥቅም ውጭ ሆነውበታል። በተጨማሪም ባለ 122 ሚሜ የሆኑ ዲ 30 መድፎች፣ ቢኤም 21 የሮኬት ማስወንጨፊያዎች ብዙ ሺ በሰባት ክላሽንኮቭ ፒኬኤም ማሽንገኖችና አረፒጂ እንዳይሆኑ ሆነው ተለብልበዋል። ከሁሉም ከሁሉም ግን ጦርነቱን ለአንዴና ለመጨረሻ ጊዜ የቀየረው የሁለቱ ሀገራት ሩሲያ ሰራሽ የጦር ጀቶች ያደረጉት ትንቅንቅና ተጋድሎ ነው። የአየር ባየሩ ውጊያና የጦር ጀቶቹ ትንቅንቅ መጨረሻ የኢትዮ ኤርትራ ጦርነት በቅርብ ጊዜ በአፍሪካ ከተካሄዱ አደገኛ ጦርነቶች መካከል ዋነኛው ሲሆን በጦርነቱ ወቅት ለየት ያለ የአየር ላይ አደገኛ ውጊያም ተካሂዶ ነበር። ከ1990 እስከ 1992 የቆየው ጦርነት መነሻው የድንበር ጦርነት ሲሆን በዋናነት የባድመ መሬት ላይ ትኩረት ያደረገ ነበር። ታዲያ ጦርነቱ በተጋጋለበት ወቅትና እግረኛ ላይም ኃይለኛ የአየር ላይ የውጊያ ትርኢት ነበር። እግረኛ ወታደሮች መሬት ላይ እላስጨራሽ ውጊያ ሲያካሂዱ ሰማይ ላይም ኃይለኛ የአየር ላይ የውጊያ ትርኢት ነበር። የትርኢቱ ተዋናዮች ደግሞ የኢትዮጵያው ሱ 27ና የኤርትራው ሚግ 29 ናቸው። ለዚህ ጦርነት ዋነኛ አስተዋጽኦ የነበረው የአየር ላይ ውጊያው ሲሆን ኤርትራ ሚግ 29 ጀትን ታጥቃ የአየር ክልሏን ስትከላከል፣ ኢትዮጵያ ደግሞ ሱ 27 ጀትን ምርጫው አድርጋለች። በኢትዮጵያ በኩል ሱ 27 ወይም አደገኛው ፍላንከር የኢትዮጵያ አየር ኃይል ጀርባ አጥንት ሆነ። የሚሸፍነው የአየር ክልል ያለው የተሻሻለ ራዳር፣ የላቀ ዘመናዊ መቆጣጠሪያ ኢትዮጵያ በጦርነቱ የላቀ አድቫንቴጅ እንዲኖራት አድርጓል። በተጨማሪም በሀገሪቱ ዕውቅ አብራሪዎች ሱ 27 የሚወደድ ሲሆን ይህንን ጀት በማብረር ከሚታወቁት መካከል ኮሎኔል ጌታቸው ሽፈራው የታወቀ ነው። አስገራሚው ሱ 27 የጦር ጀት የአሜሪካን የጦር ጀቶች ለመገዳደር ታስቦ በቀድሞዋ ሶቪየት ህብረት በአሁኗ ሩሲያ የተሰራ ሲሆን የጦር ጀቱ ለመጀመሪያ ጊዜ ወደ አየር የወጣው ግንቦት 20 1977 ሲሆን ወደ አገልግሎት የገባው ደግሞ በቀዝቃዛው ጦርነት ወቅት በ1985 በሶቪየት አየር ኃይል በኩል ነበር። ይህ የጦር ጀት ርዝመቱ 22 ሜትር ሲሆን የክንፍ ስፋቱ 15 ሜትር ነው። ከፍታው ደግሞ 6 ሜትር። ከፍተኛ ክብደቱ ከሚሸከመው ሚሳይል ጋር 30450 ኪሎግራም ሲሆን በዚህ ክብደት በከፍተኛ ፍጥነት እንዲወነጨፍ የሚያግዙት ደግሞ ሁለት ሳተርን ኤኤል 31 ኤፍ አፍተር በርኒንግ ቱርቦፋን ኤንጂን ተገጥመውለታል። በዚህም ከፍተኛ ፍጥነቱ 2500 ኪሎ ሜትር በሰዓት ሲሆን አንዴ ነዳጅ ተሞልቶ 3530 ኪሎ ሜትር መጓዝ ይችላል። ሱ 27 ፎርዝ ጀነሬሽን የውጊያ ጀት ሲሆን ልዩ ስሙ ፍላንከር ነው። እጅግ ዘመናዊና ጠንካራ ሲሆን በየትኛውም አውደ ውጊያ በሁሉም አይነት የአየር ጸባይ ላይ መብረር ይችላል። የዚህ የጦር ጀት ዋነኛ ተጠቃሚ ደግሞ ሀገራችን ኢትዮጵያ ናት። እንደ አውሮፓውያን አቆጣጠር በ1998 በነበረው የኢትዮ ኤርትራ ጦርነት ወቅት የኤርትራውን ሜጋ 9 ወይም ፉልክረም የጦር ጀት ፊት ለፊት በመግጠም አደገኛነቱን አሳይቷል። ኢትዮጵያ ሱ 27 ከሩሲያ ስትገዛ ኤርትራም ስኳድሮን ሚግ 29 በተመሳሳይ ከሩሲያ ገዝታለች። ዘመናዊው ሱ 27 በጊዜው ወደ ኢትዮጵያ አየር ኃይል ሲገባ የተቋሙን ቁመና በእጅጉ አሳድጎታል። በወቅቱ በነበረው በኢትዮ ኤርትራ ጦርነት የኢትዮጵያ አየር ኃይል የኤርትራን አየር እንዲቆጣጠረው ያደረገው ይህ ዘመናዊ ተዋጊ ጀት ነበር። ምክንያቱም ይህ ተዋጊ ጀት ከድምጽ የሚፈጥን ቦምብ ብቻ ሳይሆን ስምንት ያህል ከአየር ወደ አየር የሚተኮሱ የሩቅና የመካከለኛ ርቀት ሚሳይሎችን የሚታጠቅ እጅግ የተራቀቀ ዘመናዊ ተዋጊ ጀት ነው። የተጠናከረ የአየር መከላከያ ያለው ኃይልም በቀላሉ በአብዛኛው ሊመታ የሚችለው መሬት ላይ በሚተከሉ ወይም በትከሻ ላይ ሊተኮሱ በሚችሉ ያውም በሙቀት በሚመሩ የጀት ኤንጂን ሙቀት አነፍናፊ ሚሳይሎች ነው። ሩሲያ ጀቶቹን ለኢትዮጵያ ስትሸጥ ነገር ግን መለዋወጫ እቃዎችን አላቀረበችም ነበር። በዚህ ምክንያት ደግሞ በጦርነቱ ወቅት የኢትዮጵያ አየር ኃይል እነዚህን ሱ 27 ስኳድሮን ጀቶች ለሁለት ከፈሏቸው። የመጀመሪያዎቹ ምድቦች ቀጥተኛ ውጊያ ሳያደርጉ 40 ኪሎ ሜትር ወደ ጠላት ሜዳ ገብተው ያጠቃሉ። በተመሳሳይ ቀሪዎቹ ምድቦች ደግሞ ተጠባባቂ ሆነው ከኋላ ይጠብቃሉ። አስገራሚው ነገር ደግሞ በአካባቢው ወጣ ገባነት ኮረብታማነት ምክንያት የጀት አብራሪዎቹ መሬት ላይ ካሉት ታጣቂዎች ግንኙነት አልነበራቸውም ስለዚህ ቀጥተኛ ውሳኔው የአብራሪዎቹ ብቻ ነበር በኤርትራ በኩልም ቢሆን ታዲያ እነዚህን ተዋጊ ጀቶች ፊት ለፊት የሚገጥመው ሚግ ዘጠኝ እጅግ አደገኛ ጀቶች አሉ ይህ ሚግ ዘጠኝ ተዋጊ ጀት የኤርትራ አየር ኃይል ተቀዳሚ የአየር ላይ ደጀን ሲሆን በጦርነቱ ወቅት ለኢትዮጵያው ኃይል ፈታኙ ነበር። የማይበገረው ሚጋ 9 ተዋጊ ጀት ሲሰራ ሰማዩን እንዲቆጣጠር ነው። ይህ ሚጋ 9 ተወርዋሪ ጀት በተዋጊ ጀቶች ታሪክ የኃይልና ጥንካሬ መለያ እንዲሁም የዘመናዊ ኢንጂነሪንግ ማሳያ ነው። ርዝመቱ 18 ኪሎ ሜትር ሲሆን የክንፍ ስፋቱ 12 ሜትር ነው። ከመሬት ያለው ከፍታ 5 ሜትር ሲሆን 180 ኪሎ ግራም ይመዝናል። በሰዓት 2 መቶ ኪሎ ሜትር የሚጓዝ ሲሆን በአንድ የነዳጅ ሙሌት ብቻ 1430 ኪሎ ሜትር ይበራል። ልዩ ስሙ ፉልክራም ሲሆን ለመጀመሪያ ጊዜ ወደ አየር የወጣው በ1977 ነው። በቀድሞ ሶቪየት ሕብረት የኔቶ ተዋጊ ጀቶችን ማለትም ኤፍ 16ና ኤፍ 15 ተሻሽሎ በላቀ አቅም የተሰራ ሲሆን በ1983 በቀጥታ ወደ ውጊያ አገልግሎት ገብቷል። ይህ ዘመናዊ ጠንካራ ተዋጊ ጀት በቀድሞ የሶቪየት ጦር፣ በአሁኑ የሩሲያ የመከላከያ ጦር ውስጥ የታወቀና የተወደደ ነው። ሁለት ዘመናዊ ኢንጂን የተገጠመለት ስለሆነ ደግሞ ተወዳዳሪ የሌለውና የላቀ ፍጥነትን አጎናጽፎታል። አስቸጋሪ የአየር ላይ ውጊያ፣ አደገኛ የጥቃት ተልዕኮ ሳይበግረው ከአየር ወደ አየርና ከአየር ወደ መሬት የሚወነጨፍ አደገኛ ሚሳይል ታጥቆ በጠላት አየር ክልል የሚወረወር አደገኛ የጦር ጀት ነው። በውጊያ ጊዜ ለአብራሪዎቹ ምቹ ሲሆን የተገጠመለት የግንኙነት መሳሪያና ዘመናዊ የኤሌክትሮኒክ የጥቃት ማሳወቂያ ተመራጭ ያደርገዋል። ይሄ ይህ የጦር ጀት በዓለም ወደ ሰላሳ ሀገራት የሚጠቀሙበት ሲሆን ሀገራቱ በተለያየ አውደ ውጊያ ተጠቅመውበታል። ለመጀመሪያ ጊዜ ሚጋ 9 በ1970 ይሰራ እንጂ ከጊዜ ወደ ጊዜ እየተሻሻለ ዘመናዊ የሆነ የእንጂን አቅሙ እየጨመረ የሚታጠቃቸው ሚሳይሎች እየዘመኑ አሁንም የዘመናዊ የውጊያ ዓለም ላይ ተፈላጊ ሆኖ ቀጥሏል። የኤርትራ ሰራዊትም በጦርነቱ አሰልፎት ከኢትዮጵያው ሱ 27 ጋር አፋጠጠው። ወቅቱ የካቲት 25 1991 ነው። በውጊያው ሰማይ ላይ አስደናቂ ትርኢት ታየ። የኢትዮጵያዎቹ ሱ 27 ጀቶች በጀግኖች ኢትዮጵያውያን አብራሪዎች እየተወነጨፉ የኤርትራን ራዳር ሰንጥቀው ብዙ የኤርትራ ሚጋ 9 ጀቶችን ወደ መሬት ከሰቀሱ የሰማዩን ንጉስነትን በወቅቱ የኢትዮጵያ ጦር ሱ 27 ጀቶችን ከፊት አድርጎ አሸነፈ። የዚህ ቀን ጦርነትና የአየር ላይ ግብግብ የጦርነቱን መልክ ቀየረው። በዚህ ጊዜ የኢትዮጵያ አየር ኃይል የበላይነቱን እንደያዘ በቀጥታ የኤርትራን የምድር ጦርና ብረት ለበስ ችን መደብደብ ቀጠለ። የኤርትራ ጦርም ተፍረከረከ። ታዲያ ሱ 27 ያሸነፈው ከሚግ 29 ጋር የነበረውን የአየር ላይ ግብገብ ብቻ ሳይሆን የምድሩንም ጦርነት ነበር። የኤርትራ ጦር አፈገፈገ። የኢትዮጵያ መከላከያ ሰራዊትና ኢትዮጵያ የድል ካባን ተጎናጸፉ። የተወደዳችሁ የሰሞነኛ ቤተሰቦች የኢትዮ ኤርትራ ጦርነት በወቅቱ መሳሪያና ትጥቅ በዘመናዊ ጦርነት እጅግ ወሳኝ ለመሆናቸው አንድ ትልቅ አብሪ ማንቂያ መሆን ችሎ ነበር። የመሳሪያ እጦትና ውድመት ደግሞ ሰራዊትን ያፍረቀርካል፣ ሽንፈትን ያከናንባል። ይህንን ደግሞ በቆይታችን በአሳዛኙ የኤርትራ ሰራዊት ተመልክተናል። አብራችሁም ስለ ቆያችሁ ምስጋናችን ከልብ